በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ አትናሲዮስ የጻፉትን ዲያቆን ኖኅ ኃይሌ የተረጎመውን ተግባራዊ ክርስትና የሚለውን መጽሐፍ ማንበብ እንጀምራለን። መግቢያውን ለዛሬ እናነባለን። ኦሪት ዘፍጥረት ሰው በእግዚአብሔር መልክ እንደተፈጠረ ይነግረናል። በዚህም ምክንያት የሰው ልጅ በተፈጥሮ በእርሱ መልክ የፈጠረውን እግዚአብሔርን የመፈለግ ዝንባሌ ያለው። ሰው የተፈጠረው በእግዚአብሔር ምሳሌ ነው። ይህም ማለት ከሌሎች ትርጉሞቹ ጋር እግዚአብሔርን በመልካምነት መምሰል ማለት ነው። ስለዚህም ሰው የተፈጠረው መልካምና የመልካምነት ምንጭ የሆነውን እግዚአብሔርን ከመምሰልና ጥሩ ከመሆን ዝንባሌ ጋር ነው። ይህ ተፈጥሯዊ ስጦታ የሰውን ልጅ ጥሩ ወደ መሆን የሚመራው ሲሆን ሕገ ልቦና ብለን የምንጠራው ነው። ሕግ የሌላቸው አህዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ስራ ያሳያሉ። ሮሜ ምዕራፍ ሁለት ከቁጥር አስራአራት ቅዱስ አዳምና ቅድስት ሔዋን ሲወድቁ የሰው ልጅ ባህሪም የወደቀ ሆነ። ይህ ጊዜም ሰው የሰው ልጅ ባህሪ ከኃጢአት ጋር ተዋወቀ። ኃጢአትም በሰው ልጅ ፈቃድና እውቀት ህሊና ላይ ትርጉም ያለው አሉታዊ ለውጥን አመጣ። እግዚአብሔርን ከመፈለግ ዝንባሌ ጋር የተፈጠረው የሰው ልጅም ፈቃዱ ተበላሸ። ነጻ ፈቃድ የነበረው የሰው ልጅ በኃጢአት በኩል ራስን መውደድና ፍትወትን ተዋወቀ። ይህም የሰው ልጅን አንደኛው ክቡር የሆነ ሌላኛው ደግሞ የተዋረደ ለሆኑ ሁለት ፈቃዶች፣ ለፈቃድ ምንታዊ ዳረገው። የከበረው ፈቃድ የመጀመሪያው እግዚአብሔርን የመሻት ፈቃድ ሲሆን የተዋረደው ፈቃድ ደግሞ የራስን እርካታና ደስታ ብቻ የመሻት ፈቃድ ነው። እንዲሁም ኃጢአት የሰው ልጅን ሕሊና በርዞ ተፈጥሯዊውን የመልካምነት ሕግ የሚያፈርስ የክፋትን ሕግ ያስተዋውቆታል። ይህም ቅዱስ ጳውሎስ ጥሩ አድርጎ ለገለጸው መሳቀቅ ሁኔታ ዳርጎታል። በእኔ ማለት በስጋ የበጎ ነገርን እንዳይኖር አውቃለሁና ፍቃድ አለኝ መልካሙን ግን ማድረግ የለኝም። የማልወደውን ክፉን ነገር አድርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። ጌታችን ሰው በሆነ ጊዜ ስጋችንን ባከበረው ጊዜ ደካማ ስጋችንን ከአምላክነቱ ጋር በማዋሃዱ የወደቀውን የሰው ልጅ ባህሪ ወደ ቀደመው በእርሱ መልክና ምሳሌ ይሆን አኗኗሩ መለሰው። በመስቀል ላይ በሞተም ጊዜ ኃጢአት በባህሪያችን ላይ የነበረውን የበላይነት አስወገደ። በቅድስቲቱ ጥምቀት ደግሞ በኃጢያትና በሞት ላይ ከፈጸመው ድል ጋር በመሳተፍ የመጀመሪያውን ባህሪያችንን ዳግም ለማግኘት እንድንጋደል እድል ሰጠን። በጥምቀት ዳግምኛ ስንወለድ በኛ የሚኖርና በእኛ ከእኛ ጋር የሚሰራ መንፈስ ቅዱስን እንቀበላለን። ቅዱስ መንፈሱም እግዚአብሔርን የሚመስል ባህሪያችንን ዳግም እስከምናገኘ ድረስ በምናደርገው የህይወት ዘመን ትግል በጸጋውና በረዳትነቱ ይደግፈናል። የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎ ጌታችን ነግሮናል። ጌታችን በጥምቀት ካደሰንና በቅዱስ መንፈሱ ከቀደሰን በኋላ በፍጹምነት እንድንሻ ፍጹምነትን እንድንሻ ሌላው ቀርቶ የሰማይ አባታችሁን ፍጹምነት እንኳን እንድንሻ የሰማይ አባታችንን ፍጹምነት እንኳን እንድንሻ ያበረታታናል የእግዚአብሔር መልክነታችንን ዳግመኛ የማግኘት እውነተኛ ትርጉምና ባህሪያችንን ዳግመኛም የማጣት የመጨረሻ ግብ ክርስቲያናዊ ፍጹምነት ነው። የዚህ ሽልማቱ እግዚአብሔርን የሚመስል ፍጹምነታችንን ባጣን ጊዜ ወደ ወጣንበት ወደ ገነት መመለስ ነው። ወደዚህ ፍጹምነት ለመድረስ ስለሚያስፈልጉን ነገሮች መጽሐፍ ቅዱስ እጅግ ብዙ በሆኑ ቃላት ይነግረናል። የዘላለም ሕይወትን አገኝ ዘንድ ምን ላደርግ? ጌታችን መለሰለት፣ ትእዛዛትን ጠብቅ፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለው። ያም ሰው እነዚህ ሁሉ እንደጠበቀ በነገረው ጊዜ ፍጹም ልትሆን ብትወድ ያለህን ሁሉ ሸጠህ ለድሆች ስጥ፣ መዝገብህም በሰማይ ታገኛለህ መዝገብህም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። የቅዱስ ማቴዎስ ወንጌል ምዕራፍ አስራ ዘጠኝ ከቁጥር 21። በዚህም ጌታችን ለዚህ ጎልማሳ እንዳስረዳው ሕግን መፈጸም ፈሪሳውያን የቅዱስ ሙሴን ሕግ ጠብቀናል ብለው በሚያስቡበት ማሰብ አምላክ ወደ ክርስቲያናዊ ፍጹምነት ለደረሱት ለመስጠት ቃል ወደ ገባት ወደ ሰማያዊቷ ቅድስት ኢየሩሳሌም አያደርስም። ይህም ጎልማሳ ወደዚህ ፍጹምነት ለመድረስ ፈቃደኛ አልነበረ ምንም እንኳ ወደ ፍጹምነት ለመድረስ የዘላለም ሕይወትን ለማግኘት ምን እንደሚያስፈልገን ቢነግረንም እንዴት ወደ ፍጹምነት እንደምንደርስ ግን በዝርዝር አይነግረንም፤ ለእያንዳንዳችን ትቶታል። ቅዱስ ጳውሎስ ስለዚህ የነገረን ስለዚህ የነገረን የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ብሎ ነው። ፊልጵስስ ምዕራፍ 2 ቁጥር 12። እንደ መጽሐፍ ቅዱስ ሐሳብ በጎ ምግባር በመዳን ሂደት ውስጥ አስፈላጊው ክፍል ነው። ነገር ግን በዚህ ስራ ላይ ብቻችንን አይደለንም። በእኛ ድሮ በሚኖርና በእኛ በሚሰራው በመንፈስ ቅዱስ በኩል በእኛ የሚሰራ የእግዚአብሔር ጸጋ ጠንካራው ደጋፊያችን ነው። በቤተ ክርስቲያን የመጀመሪያዎቹ ዘመናት ክርስቲያኖች መዳናቸውን ለመፈጸም በነበራቸው መሻት የመጨረሻውን መስዋዕትነት ይሄውም ሰማዕትነትን እስከ መቀበል ድረስ ምግባርን ይፈጽሙ ነበር። በመጀመሪያዎቹ ሶስት ክፍለ ዘመናት አስርቱ ዋና ዋና የስቃይ ጊዜያት በሚሊዮን ለሚቆጠሩ ክርስቲያኖች ወደ ፍጹምነት ለሚያደርጉት ጥረት እንደ እድል ሆኖላቸው ነበር። ስለ ክርስቶስ ደምን ማፍሰስም የራስን መዳን ለመፈጸም ተስማሚ ነበር። ቅዱስ ቆስጠንጢኖስ ቅዱስ ቆስጠንጢኖስ ንጉሥ በሆነበትና ለክርስትና ዳግም ሰላም የሚሰጥን አዋጅ ባወጀበት ጊዜ ክርስቲያኖች መዳናቸውን ይፈጽሙ ዘንድ ሌላ መንገድ መፈለግ ነበረባቸው። ብዙዎቹ ለድኅነታቸው ሲሉ ወደ ምድረ በዳ ሄዱ። ስለ ክርስቶስ ሲሉ ደማቸውን ማፍሰስ ባይችሉ እንኳ ሰውነታቸውን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገው ሊያቀርቡ ፈለጉ። የክርስቶስም የሆኑ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ነገር ግን ለሌሎች ከሰበኩ በኋላ በኋላ የተጣልሁ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ የሚሉት ኃይለ ቃላት መነሻዎቻቸው ነበሩ። ሌሎች ኃይለ ቃላት ደግሞ ይህንን የፍጹምነት መንገድ እንደ ሩጫ ውድድር አድርገውታል። በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንግዲያውስ ታገኙ ዘንድ ሮጡ እና በፊታችን ያለውን ሩጫ በትዕግስት እንሮጥ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ ዘጠኝ አንደኛ ቆሮንጦስ ምዕራፍ 9 ከቁጥር 24፣ ዕብራውያን 12 ከቁጥር 1። ሌሎች ጥቅሶች ደግሞ ይህንኑ የፍጹምነት ጉዞ ጦርነት ይሉታል። ከኃጢያት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። አብረህኝ እንደ ክርስቶስ ወታደር ሆነ መከራን ተቀበል። የሚዘምተው ሁሉ ለጦር ያስከተለውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ሌሎች አገላለጾች ደግሞ ከአራዊት ጋር ከሚደረግ ትግል ጋር ያስመስሉታል። ባላጋራችሁ ዳቢሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራልና በምናባቸውም ይመላለስና ያሳስባቸው የነበረው ከአጋንንት ጋር የሚያደርጉት ውጊያ ነው። መጋደላችን ከስጋና ከደም ጋር አይደለም፣ ነገር ግን ከአለቆች ጋር ከኃይላት ጋር ከዚህ ዓለም ከጨለማ ገዢ ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው። እነዚያ የክርስቶስ ሯጮች ክርስቲያናዊ ፍጹምነት ለማግኘት ከአጋንንት ጋር ይዋጉ ዘንድ ወደ ምድረ በዳ ሄዱ። ከጥቂት ጊዜያትም በኋላ ምንኩስና ፍጹምነትን ለማግኘት ምቹ በሆነ በመሆን ሰማዕትነትን የተካ ሆነ። የራሳቸውን መዳን ለመፈጸም በሚሞክሩበት ወቅት እነዚህ የክርስቶስ ሯጮች ለእኛ ደግሞ ታላቅ ውለታን ዋሉልን። ክርስቲያናዊን ፍጹምነት ላይ እንዴት መድረስ እንደሚቻለን የሚያስረዳ ሰፊ የጽሁፍ ቅርስ አስተላልፉልን። የግብጽ በረሃም ፍጹምነትን ፍለጋ ምርምር የሚካሄድበት ዩኒቨርሲቲ ሆነ። የበረሃው አባቶች ከፍጹምነት ፍለጋ ውስጥ ዛሬ መንፈሳዊነት ብለን የምንጠራውን ሳይንስ ፍልስፍና ፈጠሩ። በዚህ ዩኒቨርሲቲ ውስጥ ምርምሮች ተደርገዋል። በውድቀትም በስኬትም የተጠናቀቁ ሙከራዎች ተካሂደዋል። የነዚህ ሙከራዎች ውጤቶች የበረሃውን ጥበብ ፈልገው በሚመጡ ሰዎች አማካኝነት ገሀድ ወጥተዋል። አባቶች ተገደው በሚሆንበት ጊዜ ብቻ እንጂ ራሳቸው የራሳቸውን አባባል አይጽፉም፣ ስለልምዶቻቸው አይናገሩም። የበረሃ አባቶች ኃጢያቶችን ዘርዝረው አስቀምጠዋል። ለኃጢአት ስለማያጋልጡ ነገሮችም እንድሁ። በተጨማሪም እንዴት ከኃጢአት ጋር መዋጋት እንደሚቻል በዝርዝር ተናግረዋል። ልዩ ልዩ ጸጋዎችንም ለይተው አስቀምጠዋል በየምድቡም አስቀምጠዋቸዋል። እነዚህ ጸጋዎችም ላይ ለመድረስ የሚቻልባቸውን መንገዶች እንዲሁ አስረድተዋል። በበረሃውያን አባቶች አባባል በተመለከተ አስደናቂው ነገር ስምምነታቸው ነው። አንዳንዶቹ በምስራቅ በረሃ ሲኖሩ፣ ሌሎቹ በምዕራብ በረሃ ይኖሩ ይኖራሉ። ሌሎቹ ደግሞ በላይ ላይ ግብጽ። ይህ ሆኖ ሳለ ግን የሁሉም የሀሳብ ድምዳሜ ግን አንድ አይነት ነው። ይህ የሀሳብ አንድነትም ነው አባባሎቻቸውን ልብ የሚነኩ የሚያደርጋቸው። ልዩነታቸው በአገላለጽ ስልት ብቻ ነው። የበረሃን አባቶች መንፈሳዊነት ሁሉም በጣም ጠቃሚ ባህሪያት የሚከተሉት ናቸው። የመጀመሪያው በደቀ መዝሙርነት ተማሪነት ላይ ያላቸው ጥብቅ ጥብቅነት ነው። የመንፈሳዊነትን ጥበብ ለመማር የሚፈልግ ማንኛውም ሰው ራሱን ከመምህሩ ጋር ማጣበቅ ይኖርበታል። መምህራኑ ለአርዲቶቻቸው ልዩ ልዩ ለክብር የሚያበቁ ጥብቅ ፈተናዎችን ስለሚፈትኗቸው ይህ ጉዳይ ቀላል አልነበርም። ቅዱስ ጳኩሚስ ረዲ ለመሆን ተቀባይነት ከማግኘቱ በፊት በቅዱስ አባ ጳላሞን በአት ደጃ ለሶስት ቀናት እንዲቀመጥ ተትቶ ነበር፣ እንዲለምን ተትቶ ነበረ። ይህ የመንፈሳዊነት ሳይንስ የመሰረቱት እና የመንፈሳዊነት ጥናት ዩኒቨርሲቲ ያቋቋሙ በእርግጥም እንደ አባ ጳውሊ እና እንደ ቅዱስ እንጦንስ፣ እንደ ቅዱስ መቃርስ ያሉ ፋናዋጊዎች ነበሩ። ሁለተኛው ጠቃሚ መማሪያ ደግሞ በራስ መተማመንን ሙሉ በሙሉ ማስወገድ ነው። አንድ ረዲ እራሱን ለማለማመድ ሙሉ ኃላፊነትን ለሚወስደው ለመምህሩ በጭፍን ያለ አንዳች ጥያቄ መታዘዝ ይኖርበታል። መምህራኑ የአርድዕቶቻቸውን ታዛዥነት ታዛዥነት ለመፈተን ለእኛ ለመረዳት የሚያዳግቱ ልዩ ልዩ መንገዶች ይጠቀማሉ። ልክ ለረዲአቸው ደረቅ በትር ሰጥተው ይህንን አጠጥተ አለምልም እንዳሉት አባት ያለ ፈተና ማለት ነው። ይህ ታዛዥነትም ለከንቱ አልነበረም። ከሶስት አመታት በኋላ ዱላውን መብቀልና ፍሬን መስጠት ጀምሮ ነበረ። ዱላውን መብቀልና ፍሬን መስጠት ጀምሮ ነበር። ሌላው ረድ ደግሞ በአቅራቢያው ጅብ እንዳለ ለመምህሩ ቢነግራቸው ይኸውና ብለው አዘውት ነበር። ዓይኖቹን በእምነት ጋርዶ በጭፍን እምነት ወደ መምህሩ ጅቡን ይዞ ቢመጣ መምህሩ መልሰው ጅብ ይዘህና አልኩ እንጂ መቹ ሻምጣ አልኩ ብለውታል። እነዚህን መመሪያዎች በእምነት መከተል የቻሉ ልምዳቸውን ፈጽመው እነርሱም መምህራን ይሆናሉ። ከመምህሮቻቸው የተማሩትንም መልሰው ያስተምራሉ። በተለመደው ስርዓት በበረሃ ያና አባባሎች አባ እንዲህ ብለው ነበር፣ ብዙ አባታችን እንዳሉት የሚሉ አነጋገሮች የተለመዱ ናቸው። ደቀ መዝሙሩ ለሌሎች የሚናገሩ የመምህሩን አባባሎች እንጂ የራሱን አይደለም። በኋላም የራሱ ደቀ መዛሙርት የሚናገሩት የራሱን አባባሎች ይሆናል። እንዲህ እያለ ይቀጥላል። ምንም እንኳ አስደናቂዎች ቢሆኑም የበረሃ አበው አባባሎች ለሁሉም ሰው የሚሆኑ አይደሉም። ቅዱስ ጳውሎስ ለቆሮንጦስ ምእመናን በመልእክቱ እንዲህ ሲል ተናግሯቸዋል፤ ገና ጽኑ መብልን ለመብላት አትችሉም ነበርና ወተትን ጋትኳቸው፣ ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። አንደኛ ቆሮንጦስ ምዕራፍ ሶስት ከቁጥር ሁለት በበረሃያን አባቶች አባባሎች ላይ ተመርኩዞ ስለ መንፈሳዊነት በርካታ መጽሐፍት ተጽፈዋል። የጆን ካሊማከስ ዘ ላደር ኦፍ ዲቫይን አሴንት ዘ ሊደር ኦፍ ዲቫይን አሴንት፣ እና የጆን ካሲያንስ ሁለት መጽሐፍት እና በኮንፈረንስ ዘ ኢንስቲትዩት ኤንድ ዘ ኮንፈረንስስ ለዚህ አይነቶቹ መጽሐፍት ምሳሌዎች ናቸው። የስድስተኛው ክፍለ ዘመን የሩሲያ ኦርቶዶክስ ቤተ ክርስቲያን አባት ቴዎፋን ባህታዊ የበረሃ አባቶችን አባባሎች በመሰብሰብና እንዴትም ስራ ላይ መዋል እንደሚቻል የራሱን አስተያየቶች በማከል ለመንፈሳዊነት ትልቅ አስተዋጽኦ አድርጓል። ይህ መጽሐፍ የመነኮስ የመነኮስ ለመነኮሳት የተጻፈ መጽሐፍ ነበር። የብቱና መንገዶች የተሰኘው መጽሐፍ ደግሞ ከላይ ካሉት የተለየ ነው። የተጻፈው በሀያኛው ክፍለ ዘመን የመጀመሪያ አጋማሽ ላይ በአውሮፓ ፊንላንድ ይኖር በነበረ ኦርቶዶክሳዊ ክርስቲያን የተጻፈ ነው ነበር። መጽሐፉ የበረሃያን አባቶች የበረሃያን አባቶች መንገዶች የበረሃያን አበው መንገዶች በአለም በሚኖረው ተራ ሰው በዓለም በሚኖረው ተራ ሰው ዘንድ እንዴት መተግበር እንደሚችሉ የሚያስረዳ መጽሐፍ ነው። ይህንን መጽሐፍ የራሱን መዳን ለመፈጸም የሚተጋ ሰው ሁሉ ያነበው ዘንድ የምመክረው ነው። ይሁንና ሁሉም እንደሚያውቀው በሀያኛው ክፍለ ዘመን አጋማሽ የነበረው ሕይወት በሀያ አንደኛው ክፍለ ዘመን ካለው ሕይወት እጅግ የተለየ ነው። በወቅቱ የነበረው ግብረ ገብና ፈተናዎቹ የተለዩ ናቸው። በየዕለቱ ዓለም አሉታዊ መንገድ እየተለወጠች ነው። በአሉታዊ መንገድ እየተለወጠች ነው። የበረሃን አባቶች መንገዶችና አካሄዶችን ልንዋስ እና በሀያ አንደኛው ክፍለ ዘመን የሚኖሩ ወጣት ኦርቶዶክሳውያን በሚያጋጥማቸው ፈተና ላይ እንዴት መፍትሄ ልናውለው ግን እንችላለን። ከዚህ በታች የምንመለከታቸው ልዩ ልዩ ጽሁፎችም ለዚሁ አላማ የሚረዱ ሙከራዎች ናቸው። ጽሁፎቹ በሁለት ሺ በ2001 ዓመተ ምሕረት አብይ ጾም ላይ በኪችነር ኦሪየንታል ለቤተ ክርስቲያናችን ወጣቶች በሰጠኋቸው ስብከቶች ላይ የተመረኮዙ ናቸው። ለአንባቢያን የተሰጠ ማሳሰቢያ። እነዚህ ጽሁፎች እንዲህ እንዲህ አድርጉ የሚል መልእክት አላቸው ማዘዣዎች አይደሉም። በጽሁፎቹ ላይ የምታነቧቸውን ነገሮች ለመተግበር ከመነሳታቸው በፊት እባካችሁ የንስሐ አባታችሁን አማክሩ። እያንዳንዶቹ መንፈሳዊ ልምምዶች ለእናንተ የሚመጥኑ ላይሆኑ ይችላሉ። በዚህ ጉዳይ ሊያማክሯቸው የሚችሉ የንስሐ አባቶቻቸው ብቻ ናቸው። በተከታታዩ የክርስቲያናዊ ፍጹምነት ሂደት የመጀመሪያው ደረጃ ፈቃድንና ሕሊናን ዳግም አንድ አድርጎ እግዚአብሔርን በመልክና በምሳሌ ወደ መምሰል መመለስ ነው። ምዕራፍ አንድና ሁለት የሰው ልጅ ህሊናና ፈቃድ ምን መምሰል እንዳለበት ያብራራል። ቀጣዮቹ ሶስት የምዕራፋት ምዕራፋት በግብረ ገብ ስርዓትና ከኃጢአት ጋር በመዋጋት ላይ ያተኩራል። የስሜትና የሀሳብ ኃጢአቶችም በዚህ ላይ ይዳስሳሉ። ቀጥሎ ያለው ምዕራፍ ደግሞ ስለ ድፍረት ኃጢአቶችና ስለ ተሰወሩ ኃጢአቶች ያትታል። የመጽሐፉ መጨረሻ ክፍል ደግሞ ወደ መንፈሳዊ ፍጽምነት ለመድረስ የሚደረገውን ጉዞ ለመጀመር አስፈላጊ ሆኑ ባህሪያትን ይዘረዝራል። እግዚአብሔር እነዚህን ጽሁፎች ለስሙ ክብር ያደርጋቸው። አባ አትናሲዮስ እስክንድር 2004 በዓለ እርገት ይላል። ምዕራፍ አንድ ትምህርት ስለ አእምሮ የሚለውን እንቀጥላለን። እግዚአብሔር አምላክ በቸርነቱ ይርዳን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ፣ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሚን።